ፍኖት እና ዳግም እንግዲህ አባትየው በጣም እያስፈራራትና እያሰቃያት ይገኛል። አንጠልጥዬ ነው እናትሽ ጋር የምወስድሽ ከአሁን በኋላ እዚህ ቤት አይንሽን ማየት አልፈለግም አለ የኤደን አባት። ፍኖትን በጣም ደነገጠች። አንቺ ቆሻሻ፣ አንቺ የጀርባ ቅማል፣ እውነት ይሆንና ሲጣ አድርጌ ነው የምገልሽ። እኔ ኤደን አይደለውም ይሄንን ነገር ካደረግኩ አለች ኤደንም የሄድን አባት ብሩክ ጋ ሄዶ ከዛሬ ጀምሮ እልጄ አጠገብ ደርሳለሁ ብትል ውርድ ከራስህ አለው። እንዴ ጋሽ ምንድን ነው የተፈጠረ ነገር አለ እንዴ ኧረ ደግሞ አታፍርም እንዴ ፍኖትን ከዛ ቤት አውጥተህ እዚህ አምጥተህ አልጋ ላይ ያስቀመጥካት በልጄ ላይ የምትማግጥ ባለጌ ደግሞ አንተ አንተ ለልጄ አትመጠንም በጭራሽ አለው ከዛ ብር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 እውነት ይሁንና የኔና የብሩኬ መለያየት እገልሻለሁ ሲጣ አድርጌ ነው የምገልሽ አለችና ጉሮሯን አነቀቻት። ከዛ ልጅቷ መተንፈስ አቃታትና መሬት ላይ ወደቀች። ውጭ ወጣችና እንዳግም እንደውላ ጠራችሁ። ዳግም ሲሮጥ መጣ። የውል ህችን የጀርባ ቅማል ልቅምቃ መድረሻ ቢስ እውነት ይሁንና እገላታለሁ ያሁኑን ጎን ትንሽ ነው ምሪያት አለው አለች።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 እኔ የምልሽ የኔ ልጅ እኔ አንድ ልጅ ነሽ እንድትጎጅም አልፈልግም፣ እንድታዝኝም አልፈልግም። ምክንያቱም ሌላ ልጅ ስለሌለኝ አንቺ የዓይን ብሌን ነሽ፣ ማንም እንዳያስከፋሽ አልፈልግም አላት። እኮ ነገረኛ አባቤ አለችው። ግን ብሩክ የእውነት የሚያፈቅርሽ ይመስልሻል አላት? ከዛ ዝም አለች እና ከተወሰነ በኋላ እንዴ፣ አዎ አባቤ። እርግጠኛ ነሽ አላት? ግን ለምን ጠየቅከኝ?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 አንድ ሰው ምስኪን ሲሆን ትሳደባላችሁ። እና ከዛም ለማንኛውም ሄጄ ብሩክን አናግሬ ልምጣ? ያንቺን ነገር ደግሞ እደርስበታለሁ፣ እመለስበታለሁ አላት እና ፍኖቱ ላይ አግሮጥርጦ ሄደ። ከዛም ብሩክ ሄደና ስማተ አንተ ግን ምን አይነት ሰው ነህ? ምን አይነት አስመሳኝ ሰው እንዴ ጋሼ፣ ደግሞ ምን አደረግኳለሁ? ምን አደረግኩ? አታፍርም እንዴ እፈር እንጃ አንተ እንዴት ሊጄ ላይ ስትጫወትማ እኔ በህይወት እያለው ቆም ያላዩ ማን መስ እንደሆን ኳላወክም አለሁ እንዴ ጋሼ ምንም አላደረግኩም። መረ አንተ ከዚህ በፊት ሴት አምጥታ የማገጥክባት ሳያንስ አሁን ደግሞ ፍኖትን አምጥታ አልጋ ላይ ፍኖት አዎ ፍኖትን ማልሰማና ማ ላይ መሰለህ እንዲ አረጋሽ እንደምታስበው አደለም እኔና ፍኖት መሀል ምንም ነገር የለም። ሱንተ ሂድ ወለኛ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 ግን ደግሞ ልጅቷ ነገሩን አወሳስባ አወሳስባ ፍኖትን ስለምጠላት ብቻ ያልሆነ ነገር አደረገች። ከዛም እንግዲህ ሄዳ ፍኖትን አነቀቻት። ይህ እና የብሩክ መለያየት እውነት የሆንና ሲጥ አድርጌ ነው እየመገልሽ አለቻት። ከዛ ጉሩሯን ይዛ ልጅቷ መተንፈስ አቃታት እና መሬት ላይ ወደቀች። አባትየውም እንግዲህ ብሩክ ጋ ሄደው ከመጣ በኋላ የት አለች ልጄ አላት።